አሰላሙ አሌይኩም ወረህመቱላሂ ወበረካቱ። አህለምሳልን ሀባይብ እንዴት ናችሁ? ደህና ናችሁ? ወይኔ ያደናነኝ አልሐምዱሊላህ። ስራ እንዴት ነው? ቁታ ሁሉ ሰላም ነው? ዛሬም በአዲስ ቪዲዮ መጥቻለሁ እና አንደኛ የመጣሁት የምስጋና ነው፣ ሁለተኛ ደግሞ አንዳንድ ህቶች ጥያቄ ስለጠየቃችሁኝ የቤቱ በቻልኩታግን ስለቤቱ ጥያቄ ስለጠየቃችሁኝ እንሻላ መልስላችኋለሁ ማለት ነው። ወላሂ ከልብ አመሰግናለሁ። ጀዛችሁ ላይክ ፈላችሁ ወላሂ፣ ያው የበለጠ ሞራል እንዲመጣ አርጋችሁልኛል። እስካሁን ደሞ ፖስተው ቪዲዮ ያላየሁት ቢዩ ያው በዚህ ቪዲዮ አይቻለውና፣ እርስ ብራሳችን ከተባበርን ላይክ ሼር ካረግን ያው ማን አረገው ነገር የለምና፣ ከልብ አመሰግናችኋለሁ። የበለጠ እንድሰራ አርጋችሁኛል ማለት ነው። ወላሂ ምስጋናይ ከልብ ነው ማለት ነው። አሁንም ላይክ ሼራችሁ ያው ከጎኔ እንድትሆኑ አይለኝ ያለች እላችኋለሁ። ሌላ ደግሞ ያው ማስታወቂያ ተነስቶብኛል። ያው ባለፈው አንድ አመት ሙሉ ያው 10 ዶላር ሳልሞላ ስቀር ያው በእንትን በእይታ ምክንያት ማለት ነው እይታ ስለሌለው ቪዲዮ በዛ ምክንያት ያው ዘጠኝ ብር አድርሼ ዘጠኝ ዶላር አድርሼ ከዛ አመቱ ሲሞላ አንስቶብኛል ማስታወቂያው እና እንዴት እንደምመልሰው የምታውቁ ካላችሁ ንገሩኝ ማለት ነው። አላውቅም እኔ ማለት ነው። እና እንሻላ፣ ከዚህ በኋላ ያው ተሳታል ሳልቁርጥ እሰራለሁ፣ እናንተም ከጎን ይሁኑ ማለት ነው። እንሻላህ አንዳንድ እህቶች እሺ እንትን በመጀመሪያ ጥያቄ በረንዳው ስንት ጨረሰ ብላችሁኛል። ሀይቃ በረንዳው የኔው ረጅም ነው፣ ልክ እንደ ኮንሶት እንደዛ ተለክቶ ነው የሚሰራው እሱ ማለት ነው። በጣም ረጅም ስለሆነ እስከ አምስት እስከ ስድስት ቋሚ ነው የሚያስፈልገው ቋሚ የለ መሸከሚያው ማለት ነው እና የኔው በዛ ሰዓት ሃምሳ ሁለት ሺ ብር ነው የተሰራው ማለት ነው። ግን አሁን ሰዓት ላሰራ ብትሉ እስከ 70000 ይገባል ማለት ነው። እና ባስተያት ነው የተሰራው ያ ሰዓት እስከ 53000 52000፣ በቃ 53000 መሰለኝ፣ እንደዛ ነው የተሰራው ማለት ነው። ሌላ ደግሞ ስለ እንትን ጠይቃችሁኛል። የገ ምንድነው ይሄ መጋረጃው ቁመቱ ሰንቲሜትር ነው ያኔ እንደዛው እንትን ሲል ከጅብሰቡ ወይም ደግሞ ከኮርኒሱ ሁለት በጣም ያምራ ያለችኝ እህቴ ማለች ቁመቱ ሁሉ እንትን 3 በ65 ነው 3 ሜትር ከ65 ጎኑ ደግሞ 3 ሜትር ከሰባ ነው። ቁመቱ ያው 3 ከ65 ጎኑ ደግሞ 2 ከ70 እኔ ደግሞ አራት ሜትር አርጌ አሰራሁት ማለት ነው መጋረጃው እና ለዛም ነው እንትን የሚያምረው እኔ ደግሞ ያው አምስት ሜትር ባረገው አራት ተኩል ባረገው የበለጠ ያምር ነበር መጋረጃ። ያው ሽብሽብ ሲል ውጥር ሲል ብዙም አያምርም ማለት ነው። ሽብሽብ እንደዚህ እንትን ሲል ያምራል። እና ይህን ይመስላል ቁመቱ። ያው ጅብሰም ሲሰሩ እነሱ ነው የቀበሩት፣ ይሄ እንትኑ የለም መሸከሚያው፣ የሽቦ መሸከሚያ ማለት ነው። እነሱ ናቸው የቀበሩት፣ ያው በእነሱ እንትን ነው የለካሁት ማለት ነው። ሌላ ደግሞ እንትኑ ያው እንግዲህ ብዙ ጥያቄ ስለሆነ እያነበብኩ ነግራችሁ ይሻላል ማለት ነው እሺ እህቴ ማሻላ ደስ ይላል አላህ በጤና የምትኖርበት ያድርግልሽ ግን የግርግዳ ጅብሰም እና የኮርነስ ጅብሰም ስንት ፈጀብሽ እኔም ቤት ሁለት መኝታ ክላስ ሳሎን እቃ ቤት ሻወር ቤት አንድ ትንሽ ሰርቪስ አለው ሰማንያ አራት ቆርቆሮ ነው ለማሰራት አስቤ ነው ስንት ብር ይጨርሳል ብለሽኛል የብሩ ነገር ወላሂ አይቃ በጣም እንትን ነው። እንደውም ያው አንዳንዴ የብሎኬት ቤት ይቀለል ከእንጨት ቤት የሚባል ሰዓት አለ ሲታይ ማለት ነውና የኒው የኔው መቶ ሰባት ያው አንዳንዶቹ ቤት ስንት ቅጠል ነው ያላችሁኝ ያላችሁና መቶ ሰባት ቅጠል ነው የኔው ማለት ነው። ጅብ ሰሙ ራሱ ሶስት ክላስ ብቻ ነው ያሰራሁት። ምክንያቱም ሁለት ክራስ አላሰራሁም። ያው እንደ አቅሚ አንጻር ማለት ነው። ብሩ ሳየው ላይ በቃኝ ሲችል ከዛ አንድ አራት በአምስት ክላስ እና ሶስት በሁለት ክላስ ሁለት ክላስ አላሰራው ያሰራሁት ሳሎን መኝታ ክላስ እና አንድ ሳሎን ማለት ነው፣ እና በረንዳዎቹ ነው ያሰራሁት። ስለዛ የእንትኑ የግርግዳው ጅብሰም ሶስት ከሰላሳ ነው የሚገዛው። የኮሪሱ ደግሞ ጅብሰም ሁለት ከሰላሳ ነው፣ የቦርድ የሚሰራበት የለም እሱ ሁለት ከሰላሳ ነው የሚገዛው። የኛው የግርግዳው ብቻ እስከ ስንት ጨርሳ ጨርሷል? እስከ ስልሳ ካሬ ፊት ማለት ነው። ይንትኑ ደግሞ የወርዱ ደግሞ እስከ 35 እስከ 45 ጨርሷል ማለት ነው። ከዛ ኮርኒሱ እና ግርግዳው የግል ነው የሚሰሩት ማለት ነው። ኮርኒሱ እያንዳንዱ ቦታ ይለካና በረንዳው የበረንዳው ኮርኒሱም የክላሶቹ ሁሉ ኮርኒሶች በካሬ ነው የሚሰሩት። አንዱ ካሬ 750 ብር ይሰብ ማለት ነው። አሁን ሊጨምር ይችላል። እኔ ያሰራሁበት ሰዓት እንደዛ ነው ብር ያው የዛሬ 3 ወር አካባቢ ማለት ነው። ያኔ በ750 ብር ይሰብ ኮርኒሱ። የግርግዳው ግን ይቀንሳል። የግርግዳው የገለኛውን የዚህ የሳሎኑ ግርግዳ የመኝታ ክላሱ ግርግዳና የዛ ክላስ የዛ ሳሎን ግርግዳ 13000 ብር ነው፣ 15000 ነው የተሰራው የእጁን የተሰጠው ማለት ነው። ግን እስከ ምናምኑ እስከ እነ ፌሮ ምናምኑ ምናምኑ እስከ ሁለት መቶ አስር ሺህ ብር ጨርሷል ማለት ነው። የኛው እስከነ ጂብሰሙ ከእጁ ከፌሮም ከእንትኑ ከንትኑ የለ የበረንዳው እንትን ማለት ነው። የበረንዳው ፌሮ እሱም ከጂብሰሙ ሁሉ ነገር እስከ ሁለት መቶ አስር ሺህ ብር ጨርሶብኛል ማለት ነው። ሺህ እቴ ስለዛ ሰማንያ አራቱ ያንቺው ከኔ ዋክል እንደውም ይቀንስልሻል የተወሰነ ማለት ነው። ሌላ ደግሞ ማሻላ ማሻላ በጣም ያምራል። ስንት አመትሽ ነው የተራሽው? እኔ ስርጭት ብሎኛል። የሰው ሀገር የኔ ሐቢበቴ አላህ በሰላም ለሀገርሽ ያብቃሽ። ስደት የሁላችሁን በቃችሁ፣ ይበላችሁ ያሰባችሁን፣ ተሳክቶ በሰላም ለሀገራችሁ ያብቃችሁ ብላችሁ ልሻለ ሐቢበቴ ያው እኔ ዘጠኝ አመት ከሶስት ወር ሰርቻለሁ ሳዑዲ ላይ ማለት ነው። ምንም አይነት ሳልመጣ ዘጠኝ አመት ከሶስት ወር እዛ ሰርቻለሁ ማለት ነው። እና ያው ሁለት ቦታ ነበረኝ፣ ሁለት ቦታ ነበረ የገዛሁት ሴሎ እና ቡታጀራ ማለት ነው። የቡታጀራው አንድ ቦታ ሽጭ ነው ይሄኛው ያሰራሁት ማለት ነው። እና ለመመለስ አክል ነው። ሌላ ደግሞ አሰላሙ አለይኩም እህቴ፣ በውስጥ ብታወሪኝ ደስ ይለኛል። እንሻላ ከቻልሽ አትለፍኝ፣ እኔም ማሰራት ፈልጌ ነበር። እሺ፣ ሀቢበቴ አብሽሪ። ስልክ ቁጥር ካለሽ ግቢና አውሪኝ ማለት ነው። እሺ፣ ችግር የለውም። ስንት ካሬ ነው መጅለሱ? መጅለሱ የእኔ መጅለስ አምስት በስድስት ነው፣ አስራ አምስት ካሬ ነው ማለት ነው። አምስት በስድስት ነው ጎኑና ቁመቱ። ሌላ ደግሞ፣ አርብ የመጅለስ ከማን ነው የገዛሽው? አርብ የመጅለስ ያው ያዘዝኩት አዲስ አበባ ነው። አዲስ አበባ ቤቱን ለክቼ ነግሬያቸው ያው ለክቼ በሰጠኋቸው መሰረት ሰርተው፣ እኔ እንደ አራስ ነበርኩኝ ማለት ነው። ቤት ድረስ ነው ይዘውልኝ የመጡት። አላጀዛቸው ይክፈላቸው። ያው ብዙ ትዕዛዝ ማጥለቂያ ምናምን ሰራባቸው ስላሉ እዛ ግባባቸው ስላሉ በነሱ ምክንያት ያው አስተዋውቀውኝ ያው ሰርተው መልሰውልኛል ማለት ነው። ሰርተው ተውልኛል አዲስ አበባ ነው ያሰራሁት። እሺ ሌላ ደግሞ መልሽልኝ። ስታይ ሶስት ሚሊዮን ይጨርሳል ቤት በአሁኑ ሰዓት እና እኔም እና ማሻላ ነው ቤትሽ። ሶስት ሚሊዮን እኮ የሚጨርሰው እንትን ነው፣ ከዛም በላይ ሊጨርስብሽ ይችላል የብሎኬት አዳማ ቆርቆሮ ምናምን ማሰራት ከፈለግሽ ከዛም በላይ እንደየ አቅምሽን እንደየ ፍላጎትሽን ከዛም በላይ ልታወጪ ትችያለሽ። ከዛም ደግሞ በታች ልትሰሪ ልታወጪ ትችያለሽ ማለት ነው። የብሎኬት ነገር ያው ብዙ እንትና ነው ግን በአሁኑ ሰዓት ወላ የእንጨቱ የእንጨቱ ቤት እንትን ሲል እንጨቱ ምስማሩ፣ ግርግዳው፣ ይሄ ጭቃው ሲለጣው ሲነሰል ዋህልክ ምናምን ሲባል ጭቅጭቁ በቃ በአንድ ላይ ያኛው ብሎኬት ነው የሚሻለው። እንደ ራሴ ትንሽ ተጨማሪ ብር ቢኖራችሁ እሱ ነው የሚሻለው ነው ባይ እንደ እኔ እንትን ማለት ነው። ስለዛ ሶስት ሚሊዮን ካለሽ እንደ ያቅምሽ ቆፍጠን ያለች ቤት መስራት ትችያለሽ ማለት ነው። ሀቢበት ራ ይገዝሽ ማሻላ። ቤትሽ የኔ ይመሳሰላል። ስንት ቅጠል ነው? የኔው መቶ አስር ነው። እኔ አንድ አንቺ እንዳንቺ ይሰፋ ይሁን አይተሽ መልሽልኝ። ስትመልሽልኝ ስትመልሽልኝ በሶስት ስልክ ሰብስክራብ ይደረግልሻል ሁሉም ይታይልሻል። ሰምተሻል? አማና መልሽ ብለሽኛል እና የኔው መቶ ሰባት ቅጠል ነው። የኔው መቶ ሰባት ቅጠል ነው። የአንቺ ደግሞ ማሻለህ ከኔው ይበልጣል መቶ አስር ነው። የሶስት ቆርቆሮ ልዩነት አለው ማለት ነው። ስለዛ ልክ እንደኔውም የአንቺም ሰፊ ይሆናል ማለት ነው ምን ማለት እንት አትበይ አሁን ለምሳሌ እኔ ስንት ክላስ ነው መሰለሽ ሁለት ሳሎኖች አሉ ሁለት ሳሎኖች አሉ ሁለት ክላሶች አሉ ያው አጠቃላይ ስንት አለ መሰለሽ ከመኝታ ክላስ አምስት ነው ኩሽና ከመኝታ ክላስ ሽንት ቤት የሌለበት ማለት ነው ከዛ በረንዳ አለው አልহামዱሊላህ ትልቅ ኒማ ነው ይሄ ማለት ነው እና አብሽሪ እንደኔ ይሆናል እንደውም ያው ከአንቺ ከኒዋክል የአንቺው የሚሰፋ ይመስለኛል። ለምን ቅጠሉ እንትን ስላለ ማለት ነው። ሌላ ደግሞ የእንትኑ የውጭው ቀለም ያው የእንትኑ አንድ ዋቴ ያው የሳሎኑሽ ምንጣፍ አስተካኪ ከቅርት ሀገር ምናምን ብላኛለች። ያው የሳሎኑ ምንጣፍ ያው እንትን ሳላየው ቀርቼ አይደለም ያው እስከ ጊዜው ድረስ ብዬ ነው ያነጠፍኩት እንጂ እኩሉ አይደለም። ያኔ ከንትኑ ስትሬት አልተገጠመም። ያኔ ሁለት በሶስት ነው። ጎኑ ሁለት ቁመቱ ሶስት ሜትር ነው ማለት ነው። እንትኑ ምንጣፉ ትንሽ ናትና ኢንሻላህ በኋላ ቦታ ቦታ ስገባ ሲስተካከልልኝ ትልቁን ሶስት በአራቱን ምንጣፍ እገዛለሁ ማለት ነው። እስከዛው ያው እያወኩኝ ነው ዝም ብዬ ነው ያነጠፍኩት። ለሻለ ህይወቴ ያስተያያታችሁ ከልብ አመሰግናለሁ ሁላችሁም። እና አብሽሪ፣ ጠንክሪ፣ በርቺ ያላችሁኝም አላህ ያብሽራችሁ ጀሚዓን ከልብ አመሰግናለሁ። አሁን ነው ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንሻለ ሌላም ጥያቄ ካላችሁ በተቻለ አቅም እመልስላችኋለሁ ማለት ነውና ይሄ ይመስላል ያው ቪዲዮ አረዘምኩባችሁ። ኢንሻአላ ያው የኔ ቤት አጠቃላይ ስንት ጨረሰ ምናምን ያላችሁኝ ያው ካል መለስኩኝ፣ እስካሁን እስከ 950 ሺህ ጨርሷል ማለት ነው። እስከ 950 ሺህ እስከ እነ ምናምኑ ማለት ነው። ቀለሙ ቀለሙ ብቻ እስከ 25 ሺህ ይጨርሳል፣ ቀለም ስታስቀቡ ማለት ነው። ማብራት ራሱ አለ ማብራት ስታስገቡ ሁሉን ነገር ካለቀ ባለ ማብራት ስታስገቡ የአምፖሎቹ ምናምናምኖቹ እኔ እስከ ሀያ ሺህ ጨርሶብኛል። አስራ ስምንት ሺህ ማብራቱ ማለት ነው። ያው ትናንሽ እንደ አቅም ትናንሾቹ ናቸው የገዛውት፣ አስራ ስምንት ሺህ የባለሙያው የገጠምበት ምናምን የሌለበት ማለት ነው። እስከ ሱ ከሆነ ሀያ ሺህ አምስት መቶ ጨርሷል ማለት ነው። ሌላ ደግሞ ገመድ አለ፣ ኮርኒስ እንትን ይሄ ጅብሰም ስታሰሩ ገመድ ዝርጋታ አለ። እሱም የግል ነው የምትገዙ። እስከ ሰላሳ ሺህ ጨርሱባችኋል የገመድ ዝርጋታ ማለት ነው። ገመዱ ራሳቸው ነው የሚገዙት የኮርኒስ የሚሰሩ ሰዎች ናቸው የሚሰሩት፣ እና እሱም አለ። ብቻ ከዛ ከዛ ያው አጠቃላይ ነው እስከ 210 ሺህ ጨርሷል ማለት ነው። ኢንሻአላህ በሌላ ቪዲዮ ደግሞ እመጣለሁ፣ ቪዲዮ እንዳይረዘሙባቸው። እስከዛው መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።